ባለፉት ሶስት ዓመታት መንግስት በከተማችን ልማት ተምሳሌትነት ያላቸው በርካታ ስራዎችን መስራቱ ይታወቃል። በዋናነት በኮሪደር ልማት ሰፋፊ የተሽከርካሪ መንገዶች፣ የእግረኞች መንገድ፣ የአረንጓዴ ቦታ፣ የሳይክል መንገዶች፣ የመኪና ፓርኪንግ፣ የህፃናት መጫወቻዎች፣ የወጣቶች መዝናኛና የእግር ኳስ ሜዳዎች ወዘተ፣ በአዲስ አበባ የተጀመረውን ተሞክሮ በመቅሰም በበርካታ ከተሞች በስፋት ተግባራዊ ተደርጓል። በአጭር ጊዜ ውስጥ እነዚህ ስራዎች መሳካታቸው ብዙ ትምህርት እየተወሰደበትና የሚያስገ

የታየበት ነው። ይሁን እንጂ ልማቱ ሲካሄድ ማህበረሰቡ በቂ ግንዛቤ እንዲኖረው ባለመደረጉና በቂ የመዘጋጃ ጊዜ ባለመስጠቱ ለቅሬታ ምንጭ ሲሆን ይስተዋላል። በዚህ ላይ ማብራሪያ ቢሰጡም ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ የኮሪደር ልማቱ የቦታና የጊዜን አስፈላጊነት በሚገባ የተገነዘበ ማህበረሰብ የተፈጠረበት ስለመሆኑ ተናግረዋል። በመላዋ ኢትዮጵያ የትውልዱን ስነ ልቦና እያከመ ያለ ስራ ስለመሆኑን ነው የጠቀሱት ይሄ ውስጥ የትውልድ ስነንቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት ሲወጣ ወቆይ ማየት ስንመለስ መጨለም የነበረውን የስነንቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም አለም ሄደን ስንመለስ የሚጠብቀን ጭለማው አዲስ አበባ ነበረ። አሁን አይደለም። የትም ዓለም ደረሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። የኮሪደር ልማቱን በአጭር ጊዜ ውስጥ ማሳካት የተረጋገጠ ጉዳይ ነው ያሉት ጠቅላይ ሚኒስትሩ፣ በሁሉም የሀገሪቱ አቅጣጫዎችም በትላልቅ ከተሞች የሚጨበጥ ለውጥ እየተመዘገበበት ስለመሆኑን የተናገሩት ይህ ማንም ሰው የሚናገረው ጉዳይ ነው። አሁን አዲስ አበባ ውስጥ ያለውን ወይም ከተሞች ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተዓምር በዚህ አጭር ጊዜ እንዴት ሰራችሁት? ገንዘቡ ምናምን የሚባል ጥያቄ መመለስ ነው። ድካም ስራውማ ተረጋገጠ። ይህንን ለማየት ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል። ጅምር ስራዎች ወልዲያም አለ ሌላም ቦታ አለ፣ ግን ዋና ዋናዎቹን ለማንሳት ነው። ወደ ምስራቅ ብትሄዱ ጅጅጋ ላይ ሐረር ላይ ድሬዳዋ ላይ ማያ ላይ ይታያል። የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። የሐረር ሕዝብ የምታውቁት ነው። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ እየወሰደ ነው ያለው። የሚቀር ስራ አለ፣ በቂ ሆቴሎች የሉም፣ እንሰራለን። ነገር ግን በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ አርባ ምንጭ ላይ ሆሳና ላይ ሮቤ ላይ የተጀመሩ ስራዎች ሌሎም ከተሞች ብዙ ይኖራሉ። ወደ ምዕራብ ኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ፣ በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። የኮሪደር ልማቱ በሁሉም አካባቢ ከፍተኛ የፈጠራ አቅም የተፈጠረበትና የኑሮ ዘይቤ ለውጥ እያመጣ ስለመሆኑም አብራርተዋል። ማንኛውም ልማት በተደጋጋሚ እንዳነሳሁት ክሪኤቲቭ ዲስትራክሽን ያስከትላል ክሬቲቪቲ ዲስትራክሽን አለው። ዝም ብሎ እንዲሁ የሚፈጠር ነገር የለም። በበሬ ያረሰ የከረመ ህዝብ ትራክተር ሲመጣ የሚተው ልምምድ እንዳለ ግልጽ ነው። በከተማ ውስጥ በየመንገዱ ዝም ብሎ ቆሞ መሽናት የተለመደ ከሆነ ሽንት ቤት ሲሰራ ይቀራል እሱ። ሽንት ቤት እየፈለጉ መጠቀም ግድ ይሆናል። የሚቀየሩ ባህሎች አሉ። ሰው ደግሞ ከልማዱ ጋር መፋታት ይቸገራል። የለመደውን ነገር ለመተው ይቸገራል። ነገር ግን ኮሪደር በጣም በጣም ከፍተኛ የፈጠራ አቅም እና የኑሮ ዘይ ለውጥ እያመጣ ነው። እንደኔ ማየት እድል ካላችሁ አላቅም። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። በአዲስ አበባ ከተማ ከሺህ በላይ ትናንሽ ስታዲየሞች ገንብተና ላይሉት ጠቅላይ ሚኒስትሩ በዚህም ወጣቶቻችንን ከጫት ቤትና ከድራፍት ቤት ተሻምተን እያወጣን ወደ ሜዳ እያስገባን ነው ብለዋል። የኮሪደር ልማቱ ማህበረሰብ እየገነባ መሆኑን ጠቅሰው በሚቀጥሉት አስር ዓመታትም በተፈጠረው ምቹ ሁኔታ ወጣቶቻችን እየተቀረጹበት ያለው መንገድ የኢትዮጵያን ጠንካራ ብሔራዊ የእግር ኳስ ቡድን መፍጠር ያስችላል ሲሉ ተናግረዋል። መላው የኢትዮጵያ ሕዝብ ከሞላ ጎደል ወንዶች፣ ሴቶች ብዙ አይመለከትም የአፍሪካ ዋንጫ፣ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከአንድ ሺህ በላይ ነው ሚኒስትር የሚገነባ ነው። ከአንድ ሺህ በላይ ምን ማለት ነው ይሄ? ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ ያስገባናቸው ነው። ከሽሻ ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልም እና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ሜዳዎቹ በእኔ እምነት በሚቀጥሉት አስር ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው።